ለችግረኞችና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይ የሚያስመሰግነዋል፣ በጠላቶቹም እጅ አሳልፎ አይሰጠውም። እግዚአብሔር በደዌ አልጋ ላይ ሳለ ይረደዋል፣ መኝታውን ሁሉ በሕመሙ ጊዜ ያነጥፍለታል። አቤቱ እኔ ስማረኝ፣ አንተን በድያለሁና ነፍሴን ፈውሳታል። ጠላቶቼም በእኔ ላይ ክፋትን ይናገራሉ፣ መቼ ይሞታል ስሙስ መቼ ይጠፋል ይላሉ። እኔን ለማየት የተገባው ቢሆን ከንቱን ይናገራል፣ ድጎ ኃጢአትን ይሰበስባል፣ ወደ ሜዳ ይወጣል ይናገራልም። በላይ በመተባበር ጠላቶች ሁሉ ሽካሽቅብኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲያ አይነሳም ይላሉ። ደግሞ የሰላሙ ሰው የታመንሁበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልልልብኝ ዘንድ አልፈልግምና ስለዚህ እንደወደድከኝ አቦ፣ እኔ ግን ስለቅንነት የተቀበልከኝ በፊትህም ለዘላለም ታኖረኛለህ። ከዘላለም እስከ ዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረግ። አሜን። የዳዊት መዝሙር፣ መዝሙር ዘጠና በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ አለው። ይለዋል አምላኬና መሸሸጋዬ ነው፣ በእርሱ የምታምን አለው። እርሱ ካዳይ ወጥመድ ከሚያስደነግጥም ነገር ያድነኛልና፣ በላባዎቹ ይጋርድሃል፣ በክንፎቹም ጥላት ትጠልላለ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህ አሥር ሺህ ይወድቃሉ፣ ወደ አንተ ግን አይቀርቦም። በዓይኖችህ ብቻ ትመለከታለህ፣ የኃጥኣንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያህ ያደረግህ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሠፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱካል። በተኩላና በእባብ ላይ ትጫማለህ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምናልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም፣ አለው በመከራውም ጊዜ ከእርሱ ጋር ሆናለው፣ አድነዋለው፣ አከብረውም አለው ረጅምን እድሜ ሰጠዋለው፣ ማዳኔንም አሳየዋለው። አሜን። የዳዊት መዝሙር መዝሙር መቶ ሀያ አይኖችን፣ ወደ ተራሮች አነሳው፤ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግሮቼን ለመናወጥ አይሰጣቸውም፤ የሚጠብቅህም አይተኛም። እነ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቅሃል፤ እግዚአብሔርም በቀኝ የእጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉሉ ይጠብቅሃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። አሜን። የዳዊት መዝሙር መዝሙር ሃያ ሁለት እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስኪያ አሰማራኛል። ወደ ዕረፍት መስኖሃም ይመራኛል። ነፍሴን መለሳት። ስለ ስሙን በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሽ አጽናኑኛልና። በፊቴ ማዕድን አዘጋጀልኝ። በጥላቶቼ ፊት ለፊት ራሴን በዘይ ተቀባ። ጽዋይም የተትረፈረፈ ነው። ቸርነትህና ምረትህ በሕይወት የዘመን ሁሉ ይከተሉኛል። በእግዚአብሔርን ቤት ለዘላለም እኖራለሁ። አሜን። የዳዊት አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ዳዊት ረድኤት በረከት በእኛና በሕዝበ ክርስቲያን ላይ ይሁን። አቤቱ ማረ

ስለናት ብለ ከጥፋት አድነ አቤቱ፣ ማረኝ

ስለ ድንግል ብለህ ካትያ ትሰውረ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ በእ እንተ ማርያም

ሃገራችን ሃይማኖታችንን ጌታ ሆይ፣ ላክልን ቅዱስ ሚካኤል፣ ቅዱስ ገብርኤል አቤቱ የሰራዊት ጌታ እግዚአብሔር ሆይ፣ አዳምን ከሲኦ እስራኤልን ከፈርኦ ዳዊትን ከሳኦ ኤልያስን ከኤልዛቤል ሰልስቱ ደቂቅን ከእቶን እሳት እዮብን ከቁስ አላዛርን ከመቃብር ሕዝቅያስን ከስናክሬብ ዮናስን ከዓሣ አንበሪ ዮሴፍን ከወንድሞቹ እጃዳ እኛንም ልጆችህን ከመከራ ስጋ ከመከራ ነፍስ አድነን፣ ከመሰደን ከመንገላታት በኃይለኞችና በጨካኞች እጅ ከመውደቅ አድነ። ለንስሐ ሞት ብቃ። የኋላ ቤታችንን አሳምርልን። ከዳግም ሞት ሰውረ። በንጽህና ሆነ ቅዱስ ስጋህንና ክቡር ደምህን እንድንቀበል ለመኖር ፍቀድል። ከዚህ ዓለም ሾና ሚኬላ በቸርነት አድነ። አቤቱ ፈጣሪያችን ጌታችን አምላካችን መድኃኒታችን መጠጊያችን መሰውሪያችን ኢየሱስ ክርስቶስ ሆይ፣ በቀራኒው አደባባይ በዕለተ ዓርብ ደምህን ያፈሰ ስጋህን የቆረስ ያምኑን የማትጥል ሰማይና ምድርን በቃል ያቆቅ ብርሃንና ጨለማን ፈጥረ የምታፈራር አካልህ አይዳሰስ ቃልህ አይገሰስ መንግስት አይሻ ካለም በፊት የነበር ዓለምን አሳልፈን ዘላለም የምትኖር አልፋና ሜጋ እየተባልክ የምትመሰገን እኛ ልጆችህ ከክፋት ወደ በጎነ፣ ከኃጢአት ወደ ስሬት መልሰ። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኛቹን ማረን፣ ለፍርድ በመጣ ጊዜም በመንግስት አስበን፣ ፍቅርንም በልቦናችን አሳድርብን። አቤቱ የሰራሁት ጌታ ሁሉ እግዚአብሔር ሆን በዚህ ቦታ ላይ ተገኝተው ጸሎትን እያደርጋልትን ልጆችን የምታውቃቸው አንተ ነህና የልባቸው መሻ የውስጣቸውን ፍላጎት ሁሉ እንደ ፍቃድህ በቸርነት አድርግላቸው። መልካሙን ነገር ሁሉ ወደ ህይወታቸው አምጣላቸው። ከክፉ ነገር ሁሉ ጠብቃቸው። በቤትህ ማጽንታ ቆያቸው። አቤቱ ስራ ውስጥ እግዚአብሔር ሆይ፣ በዚህ ቦታ ላይ የሌሉት ልጆችንም የምታውቃቸው አንተ ነህና የልባቸውን መሻ የውስጣቸውን ፍላጎት ሁሉ እንደ ፈቃድ እንደ ቸርነት አድርግላቸው መልካሙን ነገር ሁሉ ወደ ቤታቸው አምጣላቸው ከክፉ ነገር ሁሉ ጠብቃቸው በቤትም ማስንታ ቆያቸው። አቤቱ የሰራዊት ጌታ ሆይ እግዚአብሔር ሆይ የጠፉትን በጎችን ሁሉ እውነተኛ ሰላም ወዳለበት ታምር ወደሚገለጥበት ወደ ቤት መልሳቸው። የልባቸውን መሻ የውስጣቸውን ፍላጎት ሁሉ እንደ ፈቃድ እንደ ቸርነት አድርጌላቸው መልካሙን ነገር ሁሉ ወደ ህይወታቸው አምጣላቸው፣ ክፉ ነገር ሁሉ ጠብቃቸው፣ በቤትም አጽንታ አቆያቸው። አቤቱ የስራት ጌታሉ እግዚአብሔር ሆይ በጸሎታችን አስቦን አስታውሱን ያሉት ሳህለ ማርያም ወለተ ተክለ ሃይማኖት ወልደ ሰንበት ወለተ ገብርኤል ወለተ ስላሴ እተ ሚካኤል ተክለ ሚካኤል አስቃለ ማርያምን ማዕዛ ስላሴ ወለተ ማርያምን ሀብተ ሚካኤል ሀይለ ሚካኤል ጽጌ ማርያምን ፍቅርተ ስላሴ ፍቅረ ማርያምን ሀይለ መስቀል ወለተ ዮሃንስን ወለት ሳማኔል እህተ ገብርኤል ወለተ ሕይወት ወለተ ኪዳንን ተስፋ ገብርኤል ወለተ ጻድቅ ዜና ገብርኤል ሃና ማርያምን አፀደ ማርያም ወልደ ገብርኤልን ወልደ ሚካኤልን ሀይለ ኢየሱሰን እሴተ ማርያምን ማሌተ ማርያም አክሊለ ማርያምን መንበረ ድንግልን ሀይለ ጊዮርጊስ ነዋሬ ማርያምን ገብረ መስቀል ሠርጸ ወልድን ማደረ ማርያም ቀጠላ ጊዮርጊስ ሰይፈ ስላሴን ሚስጥረ ስላሴን ተርሲ ተድ እንግድን የምታውቃቸው አንተነና የልባቸውን መሻ የወስጣቸውን ፍላጎት ሁሉ እንደ ፈቃድን እንደ ቸርነት አድርግላቸው። መልካሙን ነገር ሁሉ ወደ ህይወታቸው አምጣላቸው። ከክፉ ነገር ሁሉ ጠብቃቸው። በቤትህም ማጽንታ ቆያቸው። አቤቱ የሥራት ጌታሉን እግዚአብሔር ሆ የተራቡትን አብላለ፣ የተጠሙትን አጠጣለ፣ የታረዙትን አልበስልን የታመሙትን በብረት ትፈውስልህ፣ የታሰሩትን አስፈታልህ፣ በጭንቀት ውስጥ ያሉትን ከጭንቀታቸው ነፃ አውጣልህ። ዛሬ ላይ በህይወት የሌሉትን ነፍሳቸውን በአጸደ ገነት አኑርልህ። እኛም በስምህ ወደ ልጆች ሄደን ስምህን የምንጠራ ስምህን የምናመሰግን፣ ለእውነተኛ ባሪያዎች እውነተኛ አገልጋዮች እንሆን ዘንድ ፍቀድልህ። አቤቱ የሰራዊት ጌታሉ እግዚአብሔር ሆይ ንጹሕ ልቦናን ፍጠርል፣ ቀናውንም መንፈስ በእኛ ላይ አደስ ቤተሰቦቻችን ጠብቅልን፣ እህት ወንድሞቻችን ጠብቅልን፣ እናት አባቶቻችን እንጠብቅልን፣ ህዝበ ክርስቲያንን በሙሉ ጠብቅልን፣ ልጆችን በሙሉ ጠብቃችን፣ ለዘላለሙም ከፍ ከፍ አድርጋችን። ሀገራችን ኢትዮጵያ ዳሯን እሳት መሃሏን ገነት አድርገህ ጠብቅልን። ለሀገራችን ኢትዮጵያ ሁልጊዜም የሰላምን አየር የምንተነፍስበትን ጊዜ አምጣልን። ዓለማትን በሙሉ ጠብቅል አቤቱ፣ የሥራቱ ጌታ እግዚአብሔር ሆይ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረ እኛ ኃጢአተኞቹ እኛ በደለኞችን ልጆች በማይገባን አንደበ ግብርና ገናና ቅዱስና ኃያል የሆነውን ስም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስሜ ይቀደስ፣ መንግስት ትምጣ ፍቃድ በሰማይ እንደሆነ እንዲሁም በምድር ትሆ የዕለት እንጀራችንን ተዛሬ በደላችሁ ሁሉ ይቅር በለን እኛ የበደሉንን ይቅር እንደምን፣ አቤቱ ወደ ፈተና ማት ታግባል ከክፉ አድነን እንጂ መንግስት፣ ያንተናትና፣ ሃይ፣ ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ የመላኩ በቅዱስ ገብርኤል ሰላምታ ሰላም እንደልሻለን። በሀሳብሽ ድንግልነሽ በስጋሽም ድንግልነሽ ያሸናፊ እግዚአብሔር እናት ሆይ ሰላምታል ለአንቺ ገባሻ ከሴቶች ሁሉ ተለይተሽ አንቺ የተባረክሽነ ሽማዘንሽ ፍሬ የተባረከነ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልሁን እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘ ይገርታና ምረት እንለምኝለን ኃጢአታችን የሚያስጠሪልን ዘ ለዘላለሙ አቤ ምስጋና ይሆን ለአንዱ አምላክ ለሚሆን። ለአ ለው ለመንፈስ ቅዱ ዛሬም ዘውትረም እስከ ዘላለሙ ድረስ። አቤቱ የሰራዊት ጌታ ሉ እግዚአብሔር ሆይ ምንም እንኳን ጸሎትን ያደረግነው ከና ኃጢአታችን ብዛት ከነ ሰውነታችን ክፋት ቢሆንም አንተው ጸሎታችን እናስተካክለ ስባ ጸሎታችንን ተቀበልል። አቤቱ የሰራዊት ጌታ ሉ እግዚአብሔር ሆይ ለዚህ ሰዓት እና ደቂቃ እንዳደረስ ቀረውን ጊዜ ባርከን በሰላም ታስመሸዘ በሰላም ታሳድረን ዘንድ እንለምንሻለን። እናታችን፣ በቤታችን ቅድስት ድንግል ማርያም፣ ቅድስተ ቅዱሳን፣ ንጽተ ንጹሃን፣ ወላዲተ አምላክ መብርሃ በነገሮቻችን ውስጥ ሁሉ በጸሎታችን ውስጥ ሁሉ የጎደለውን አንቺ ሙየለ የክርስቶስ ፈቃድ የአንቺ አማላጅነትና ቸርነት ሁልጊዜም በእኛና በህዝበ ክርስቲያን ላይ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን ስለማይነገር ስጦታ